ወደ ላይ በሀገር ውስጥና በመላው ዓለም የምትገኙ ወደ ቻና ተከታታዮች ሁለተኛው አማራጭ ቻናላችን ወርቅ ያፈራው ሁለት ነው። በዚህ ቻናል ላይ እንግዲህ ከዚህ በኋላ በተከታታይ የጨለማው ኃይላትን ሴራ እንገልጻለን ማለት ነው። እንግዲህ ብዙ ጊዜ ቃለምልስልም ላይ ስናገር ምናልባት ሰምታችሁ ሊሆን ይችላል። በተጋበዝኩባቸው ቦታዎች ሁሉ እናገራለሁ ለቃለምልሱ ላይ ኦልሞስት ከአስር በላይ አስራ ሦስት ያህል መጽሐፎችን አሳትም ያለው አብዛኛዎቹ እንደውም ሙሉ በሙሉ ማለት እችላለሁ። የሚያተኩሩት የሚያተኩሩት በጨለማው ኃይላት ሴራ ላይ ነውና ያንን እንግዲህ አብረን እንገልጻለን ማለት ነው በተከታታይ እና ስለዚህ ሪፈረንስ የራሴ መጽሐፍ ነው ማለት ነው። እስከ ዛሬ አልተጠቀምኩባቸውም። ያው ፕሪንቲንግ ሚዲያው ላይ ብቻ ታትሞ ለአንባቢያን ቀርበዋል። ለመታደር ሆኖ የመጀመሪያዎቹ በተለይ አራት እና አምስት መጽሐፎቼ ጥሩ ሽያጭ ነበራቸው። በተደጋጋሚ ከስድስት ከሰባት ጊዜ በላይ የታተሙ መጽሐፎች ናቸው። ስለዚህ እነዛ ውስጥ ያሉትን እውነታዎች ነው በተከታታይ የምነግራችሁ። ስለዚህ ምናልባት ምናልባት መጽሐፉን ያላነበባችሁ ካላችሁ ትጠቀማላችሁ መረጃዎችን ሰማላችሁ። መጽሐፉን ያነበባችሁ ካላችሁም ደግሞ ለማስታወሻነት እግረ መንገድ የሚጨማምራቸው ምክንያቱም አሁን ካለው ወቅት ጋር እያዛመርኩኝ የሚጨምራቸው አዳዲስ መረጃዎች ስለሚኖሩ ትጠቀማላችሁ እያስባለሁ እንግዲህ ለዛሬ የምነግራቸው የቢልድበርግን ሴራ በኢትዮጵያ ነው። ቢልድበርግ በኢትዮጵያ ላይ የሰራው ሴራ ምንድን ነው? ብዙዎች እርግጠኛ ባልሰማችሁት፣ ምናልባት መጽሐፉን ያነበባችሁ ብቻ ልታውቁት ትችላላችሁ። እና ቢልድበርግ ስማን ነው እንግዲህ፣ ብዙዎቻችን ስለ ቢልድበርግ መረጃው ይኖረን አይኖረን እርግጠኛ አይደለም። አብዛኛው ሰው እንግዲህ የውጭው መጽሐፍ ላይ ትኩረት ያደረገ ብቻ የተወሰነ ሰው ግንዛቤ ሊኖረው ይችላል ብዬ አስባለሁ። አብዛኛው ሰው ግን በቢልድበርግ ዙሪያ መረጃው ያለው አይመስለኛል። እዛ ላይ ነጋግሜ የምጠቅሰው ቢልድበርግን በተመለከተ ብዙዎች መረጃው ይኖራቸዋል ብዬ አላስብም አላስብም። ግን ቢልድበርግ አንድ ቀን በራሱ በቢልድበርግ ዙሪያ ቢልድበርግ ማነው፣ አለም እንዴት ኖራን እያደረገ ያለው እዛ ውስጥ እነማን አባላት ሆነዋል፣ ምን አይነት ከባባድ ሰዎች አሉ የሚለውን በማስረጃና በመረጃ የምንመለከት ነው የሚሆነው በዝርዝር። ነገር ግን እስካሁን ጊዜ እንግዲህ ስለ ቢልድ በርግ ከጻፉ መጽሐፍት መካከል በግንባር ቀደምትነት የምናገኘው ዳንኤል ኤስቶሊን ነው እና ዘ ትሩ ስቶሪ ኦፍ ቢልድበርግ ግሩፕ የሚለው መጽሐፉ ከፍተኛ ተነባቢነትና ተወዳጅነትን ያገኘ ነው። ይሄ መጽሐፍ ማለት ነው እና አብዛኛውን ስለ ቢልድበርግ የሚናገረውን መረጃ ግኝት ከዚህ መጽሐፍ መሆኑንም መጥቀስ እፈልጋለሁ። በጣም መወደው መጽሐፍ ነው፣ በግሌ ማለት ነው። ምናልባት ያነበባችሁ ማስተያየት ልትሰጡበት ትችላላችሁ። ዞሮ ዞሮ በዚህ ጉዳይ ላይ እንግዲህ ከሚሰሩ የሴራ ዓለም ትንተና ባለሙያዎች መካከል እነ ዴቪድ አይክ የተሳተፉበትን እውነት ነው የምነግራችሁ እና እንግዲህ በነገራችን ላይ ይህንን ርዕስ ከሃዲዎቹ በተሰኘው መጽሐፌ ላይ በግብአትነት ተጠቅሜዋለሁ። ብጠቀመውም አሁን እንደገና በተለይ ላላነበቡት ቅድም እንዳልኳችሁ ላላነበቡት ግንዛቤን ይፈጥራልና በድጋሚ እነግራችኋለሁ ማለት ነው። እንደ አውሮፓውያን አቆጣጠር 1997 ዓመተ ምህረት ነው የሚስጥር ማህበራት ሴራ በሚያጋልጡ ስራዎቹ በእጅጉ የሚታወቀውን ዴቪድ አይክ የቅርብ ጓደኛው እንዲህ ይለዋል። ምንድን ነው ያለው? አሜሪካ ውስጥ የሚኖር ሳይንቲስት ወዳጅ ሊተዋወቅህ ይፈልጋል። ይህ ሰው ረዥም እድሜውን ከሲአይኤ ጋር አሳልፏል። እንደ በርካታ አሜሪካውያን ለሀገሩ ፍቅር ስላለው በእውቀቱ ሀገሩን ለማገልገል በመፈለጉ ነበር የስለላ ድርጅቱን የተቀላቀለው። ውሎ ሲያደርግን የሚመለከተው ነገር ሬትሬታ ነው። የድርጅቱ ፕሮጀክት ከሱ ሀሳብና ፍላጎት ጋር ተቃራኒ ሆነ። በዚህ አይነት ሁኔታ የሰውን ዘር አደጋ ላይ በሚጥል ተግባር ላይ አልሳተፍም፣ አብሬያችሁ አልሰራም ሲል ወንዘብ የማይሻገር አመፅ ማመፅ ጀመረ። እንግዲህ ሳይንቲስቶችም የጨለማው ኃይላት ሰዎች ሴራ ሲገባቸው ያፈነግጣሉ። ግን ስለፈለጉ ቢያፈነግቱ የሚደርስባቸው ቅጣት ደግሞ አለ። እሱን በኋላ እነግራችኋለሁ። ተው አሉት ሲያስጠነቅቁት፣ አልሰማቸውም። ሽማግሌ ባይልቁም ይህ እብሪት የትም አይደርስም እና ዳግም አስብበት ሲሉ በድጋሚ ማሳሰቢያ መሳይ ማስጠንቀቂያ አደረሱት። አሻፈረኝ አለ። ከአንድ ቀን እራስ መሳት በኋላ የተዳከመ ሰውነትን በሕክምና መስጫ ጠረጴዛ ላይ አገኘው። ምክንያቱም እንደሆነ ታውቃለህ፣ ለምን እራሱን አግኝተህ አይነግርህም ይለዋል ዴቪድ አይክ ጓደኛ ላይ ዴቪድ አይክ ማለት ነው። ዴቪድ አይክም ደግሞ ብዙዎቻችሁ ታውቁታላችሁ ያስባለው ልክ እንደነ ዳንኤል ኤስቱሊን እንደነ አሌክሳንድራ ሮቢንስ ሁሉ እሱም በተለይ በዚህ በሴራ ትንተና ላይ በጣም የተሳካ የተሳካለት ብዙ መጽሀፍቶችን የጻፈ ባለሙያ ነው። በግሌ በግሌ ላይ ከእሱ መጽሀፍቶች ውስጥ ብዙ ዘ ሜትሪክስን እነ ዘ ቢግ ሴክሬትን ማንሳት እችላለሁ። መወዳቸውል በተለይ ደግሞ ዘ ቢግ ሴክሬት አለማችን ላይ ያሉ ኢሊቶች አለምን እንዴት አድርገው እንደሚዘውሯት በደንብ በማስረጃ እና በመረጃ በደንብ በደንብ የመጽፈ ባለሙያ ነው እና በተለይ ውጭ ያላችሁ እዚያ ሀገር እሱ መጽሐፍ ያለ አይመስለኝም። ሶፍት ኮፒውን ነው ያገኘሁት ነው ያነበኩት በተለይ ያንን በተለይ አሜሪካና እንግሊዝ ያላቸው ሰዎች በቀላሉ ታገኙታላችሁ እያስባለሁ እና እንድታነቡት ጋብዛችኋለሁ። ብዙዎቻችን በእለት ኑሮ በሩጫችን ተጠምደን አለማችን ላይ እየሆነ ያለውን ነገር ለማወቅ አልታደርም እና እንደዚህ አይነት ፀሐፍት ግን አለማችን ላይ በስውርም በይፋም የሚደረገውን ነገር በድፍረት እያወጡት ነው እና ከነዚህ ባለሙያዎች መካከል አንኛው ዴቪድ አይክ ነው ልላችሁ ፈልጌ ነው። ዴቪድ አይክና ስሙ በአሳማኝ ምክንያት የተደበቀለት ሳይንቲስት ያ ሳይንቲስት ይፋ እንዲወጣ ስላልተፈለገ ነው። ምክንያቱም እንደዚህ አይነት ሰዎች ምን አይነት ጥቃት እንደሚደርስባቸው ይታወቃል። ዴቪድ አይክም እንግዲህ አስታውሳለሁ፣ በዚህ ስራው የተለያዩ ሀገራት ውስጥ እንዳይገባ ታግዶ እንደነበረ ይታወቃል እና የዚህም ሳይንቲስት ስም ከዚህ አንፃር የተደበቀለት ይመስለኛል። በተለይ ደግሞ ከዴቪድ አይክ የበለጠ ያ ሳይንቲስት ለነሱ በጣም አስፈላጊ ሰው ስለሆነ ስሙ ከተጠቀሰ ሊከሰት የሚችለውን ነገር ከግምት በማስገባት ነው ስሙ ያልተነገረው። እንግዲህ ከመጠነኛ ትውውቅ በኋላ ሳይንቲስቱ አይክን እንዲህ ይለዋል፣ ደፋርና እውነትን ለዓለም ሕዝብ ከማድረስ ወደኋላ የማትል ጻፊ በመሆንህ ነው የተመለከትኩትን የሲአይኤ ሴራ ምነግርህ። እንግዲህ ሴራው የተጠነሰሰውም የተከወነውም በሲአይኤ ነው ማለት ነው። ይህ ሳይንቲስት የሰማውን አይደለም ለዴቪድ አይክ እየነገረ ያለው እሱ ራሱ ተሳታፊ የነበረበትን እውነት ነው የገለጸው። አይት መምስጋና ጭንቅላቱ ጎንበስ ካደረገ በኋላ ቀጥላለው በምልክት ሳይንቲስቱ ቀጠለ። በሲአይኤ ውስጥ እየተፈጸመና ሊፈጸም እየታሰበ ያለውን ሴራ ቁንጮ ፖለቲከኞች እንኳን አያውቁትም። ፈጽመ ይሆናል ብለው የማያስቡት ነው። ሴራውን ጠንቅቀው የሚያውቁትና ለተግባራዊነቱ የሚተጉት ከፖለቲካ ሹመኞቹ በላይ ኃይልና ስልጣን ያላቸው ቢልድበርግ ኢሉሚናቲዎች ናቸው። እንግዲህ በርካታ የሚስጥር ማህበር አባላት እንዳሉ ይታወቃል። እነዚህ ግን ዋናዎቹ ቢልደበርግ ኢሉሚናቶች ናቸው። በተለይ አሁን በዘመንኛው ዘመን ላይ ዓለምን በደንብ እያሽከረከሩ ያሉ በፋይናንሱም፣ በፖለቲካው፣ በኢንዱስትሪ፣ በኢንተርቴንመንቱ ኢንዱስትሪ፣ በሙዚቃ፣ በፊልሙ ሁሉንም የተቆጣጠሩት ማለት ነው። ወታደሩንም፣ ወታደራዊንም፣ ሚሊተሪውንም የተቆጣጠሩት ማለት ነው። እና እነሱ ናቸው ሲአይኤ እንዳሻቸው የሚያሽከረክሩ የምድር ጉልቤዎች ነው የሚላቸው ሳይንቲስቱ በማለት እንግዲህ የምሽከትና የምጻት ፈቀቅታ ከቸራው በኋላ ሸብዙ ከፍቶ ደረቱን ያሳየዋል። ሳይንቲስቱ ለዴቪድ አይክ ማለት ነው። በሳይንቲስቱ ደረት ላይ አነስተኛ መጠን ያላት ቲዩመስ ነገር ተለጥፋለች። የተለጠፈችው ቲዩመስ ነገር በውስጧ ቢጫማ ማፈሳሽ እንደያዘች አይክ ልብ ብሏል። ቀረብ ብሎ ተመለከታት። መድኃኒት ነው ሲል ሳይንቲስቱ የሰው ዘር ለማጥፋት በወጣናቸው ሴራ ላይ አለሳተፈም በማለቴ ሲአኤዎች የለጠፉልኝ ነው። ራሴን ስቼ በነቃውበት ሰዓት ነው የተመለከትኩት አመፀን ማያዋጣ ይኖረው ራሴን እንድስት ካደረጉ በኋላ ይንን ይሻላሉ። በቲዩብ ውስጥ ያለውን መድኃኒት ሰውነት እጅግ ስለተላመደው ያለ እሱ መኖር አልችለም። የግድ በየሰባ ሁለት ሰዓቱ መተካት አለብኝ ወይም መተካት አለበት። እሱን ካላገኘው በአጭር ቀናት ውስጥ የስቃይ ሞት እንደምሞት የተገነዘቡት የሲአይኤ ሰዎች የሆነ ነገር ሊያሰሩኝ ሲፈልጉ እህሳ ይሉኛል። መድኃኒቱን ከማስፈራሪያነት በመቁጠር አሻፈረኝ ካል መድኃኒቱ ይቆማል። እኔም በከፍተኛ ስቃይ ወደ ሞት አመራለሁ። ምርጫው ነው። ሰዎች ከዚህ በኋላ ለምን ያህል ጊዜ መኖር እንደሚፈቅዱልኝ አላውቅም። ከሰዓታት በኋላ ነገ ወይም ከነገ ወዲያ ሊያሰናብቱኝ ይችላሉ። ከዚያ በፊት በሞት ከመሰናቤቴ በፊት ሰዎቹ በመላ የሰው ዘር ላይ የጠነሰሱትን ሴራ ለነግረን ያገኘው ለዓለም ሕዝብ እንደምታደርሰው እርግጠኛ ነኝ። እንደኔ ልዩ ችሎታ ያላቸው በርካታ ሳይንቲስቶች የዓለምን ሕዝብ ከአንድ ዓለም አስተዳደር፣ ኒው ወልድ ኦርደር የምንለው ነው ባርነት ለማውጣት በመፈለጋቸው ዓለምን ከራብና ከችግር እንዲሁም ከደህንነት ለመታደግ ፍላጎት በማሳየታቸው በተመሳሳይ ሁኔታ ውስጥ ናቸው። ልብ አድርጉ፣ የጨለማ ኃይላት ታዋቂ ሰዎችን እንኳን ከተጠቀሙባቸው በኋላ ከነሱ መንገድ የሚወጡ ከሆነ ሕይወታቸው አደጋ ላይ እንደሆነ በተግባር ያሳያቸዋል ማለት ነው። ልክ ሳይንቲስት እንዳጋለጠው ማለት ነው። እና እኛ በብዛት እንግዲህ እንደዚህ የጨለማው ኃይላት ስላፈነገጡ ነገ ላይ መስዋዕትነት እንከፈሉ ምናምን ነው በአብዛኛው ኢንተርቴንመንቱ አለም ውስጥ ያሉትን በተለይ ደግሞ የፊልሙና የሙዚቃው ኢንደስትሪ ውስጥ ያሉትን ታዋቂ ሰዎች ነው። ነገር ግን የጨለማው ኃይላት አለምን ለአንድ አለም አስተዳደር ለማስገዛት ሲሉ የሚሄዱት ርቀት ሳይንቲስቶችንም ያማከለ ነውእና እና ይህንን ልብ ልንል ይገባል። ሳይንቲስቱ ላይ ዴቪድ አይክ ነገረው። ይህንን ብቻ አይደለም እጅግ በርካታ የሰው አራዊቶችን ድብቅ አለም ገበና ይፋ አድርጎለታል። ሳይንቲስቱ የኢትዮጵያን ጉዳይ አስመልክቶ ልብ አድርጎ፣ እኛ ዋነኛ አጀንዳ ሀገራችን ነች፣ ኢትዮጵያ ነች። የኢትዮጵያን ጉዳይ አስመልክቶ ለዴቪድ አይክ የነገረው የሰማውን ሳይሆን ልብ አድርጎ የተመለከተውንና በስፍራው ተገኝቶ ያረጋገጠውን ነው። ሳይንቲስቱ በኢትዮጵያ የተመለከተው ዘና ድርጊት ላይ መተረኩን ቀጥሏል። በንጉሱ ዘመን በአጼ ኃይለ ሥላሴ ዘመን ማለቱ ነው። በኢትዮጵያ ተከስቶ በነበረው የረሃብ ወቅት ወደ ሀገሪቱ ያመራው የሲአይኤ ልዑካን ቡድን በድርቅ የተጎዳ መሬትን ለማለምለምና እህል ለማብቀል የሚያስችል ቴክኖሎጂን ይዞ ነበር ምድሪቱን የረገጠው። ቴክኖሎጂው በማግኔታዊ ኃይል መሬቱን ማለምለምና እህል ማብቀል የሚያስችል ቢሆንም የሲአይኤ ሰዎች ለዚህ በጎ ዓላማ አልተጠቀሙበትም። ቴክኖሎጂ በማግኔታዊ ኃይል እህል ማብቀል የሚያስችለውን ንጥረ ነገር አውሮፕላን ላይ ሆኖ ወደ ምድር መርጨት ነው ሰዎቹ አፈሩን ወደ ለምነት ቀይረው እህል እንዲያበቅል ከማድረግ ይልቅ ቴክኖሎጂውን በሰው ልጆች ላይ ለመሞከር በመፈለጋቸው፣ ልብ አድርጉ፣ የተራበ ሰው እያለ ቴክኖሎጂን በተራበ ሰው፣ በራብ በሚቃትት ሰው ላይ መሞከር የጨለማው ኃይላት ጭካኔ የድረስ እንደሆነ ልትረዱልኝ ስለመፈለግ ነው። እና ስለ ጨለማው ኃይላት፣ ስለ ሴክሬት ሶሳይቲ፣ ስለ ሚስጥር ማህበራት መነገር ያለበት አልተነገርም። ብዙ ብዙ የተደበቁ ነገር ግን ሊነገሩ የሚገባቸው በሰው ልጆች ላይ እስከዛ ድረስ የተደረጉ ሪፎች ወንጀሎች ወንጀል ነው ይሄ። በጣም በርካቶች ናቸው፣ ግን ይፋ ያልወጡ በተለይ እዚህ መጽሐፍ ውስጥም ያለውን እጅግ በርካታ ሚስተር ብትመለከቱ ትገረማላችሁ። የምንኖርበትን ዓለም እስካሁን አናውቀውም ልትሉሉ ትችላላችሁ። ወይም በግጠኝነት እነግራችኋለሁ። ወደ ዋናው ታሪክ ስንመለስ እንግዲህ ምንድን ነው የሆነው? ሰዎቹ አፈር ወደ ለምነት ቀይረው እህል እንዲያበቅል ከማድረግ ይልቅ ቴክኖሎጂን በሰው ልጆች ላይ ለመሞከር በመፈለጋቸው የበርካታ ንሷ ዜጎች ህይወት በክንቱ ተቀጠፈ። ራብ ከጎዳቸው በተጨማሪ ማለት ነው። በሺህ የሚቆጠሩ ኢትዮጵያውያን ለህልፈት ተዳረጉ። ቴክኖሎጂውን ተግባራዊ ለማድረግ ወደ ኢትዮጵያ በማምራት ላይ በነበረችው አውሮፕላን ውስጥ ስለነበር ሳይንቲስቱ ነው ይህን ያለው ለቪዳይ ለዚህም ነው የሰማውን ሳይሆን የተመለከተውን እና በስፍራው ሆኖ ያረጋገጠው ያልኳችሁ። ለዛ ነው እየሆነ ያለውን ነገር ለመመልከት ወደፊት ለፊት ጠጋ አልኩ። የተመለከትኩት አፈርን ለማድርጎ እህል የሚያበቅል ቴክኖሎጂን ሳይሆን የሺዎችን ህይወት የበላ ቴክኖሎጂን ነው። ሰዎቹ ኢትዮጵያውያኑን ለማጥፋት የፈለጉበት ምክንያት እንቆቅልሽ እንደሆነብኝ አለ ሲል ሳይንቲስቱ ለደቪድ አይክ የተመለከተውን እውነት አጋልጧል። እነዚህ እነዚህ ሰዎች ላቦራቶሪ ውስጥ የተለያየ በሽታዎችን የሚፈጥሩ የሰው ልጆችን ቁጥር ለመቀነስ የሚሄዱበትን ያህል ርቀት ቢሄዱ ልትገረሙ አይገባም ምክንያቱም ከብዙ ኢትዮጵያውያን የተደበቀውን እውነት ዴቪድ አይክና ሳይንቲስቱ በዚህ በምነግራቸው አይነት ሁኔታ አጋልጠውታል። እና አሁንም ያላወቅናቸው ብዙ የተደበቁ እውነቶች አሉ። የድርጊቱ ተዋናዮች እና ማን ናቸው? አለ አይክ በግርምት ራሱን እየነቀነቀ ከሲአይኤ ጀርባ የሆነው ሆነው ድርጅቱን የሚያሽከረክሩት ቢልድበርግ፣ ኢሉምናቲዎች ሲል ሳይንቲስቱ መልስ ሰጠ። ለዚህም ነው ስለ ቢልድበርግ ኢሉሚናቲዎች በቀጣይ በደንብ ሰራላችኋለሁ ያልኳችሁ በዚህ በሁለተኛው ቻናላችን ላይ ማለት ነውና በሀገራችን ላይ የተፈጸመውን ሴራ አስመልክቶ ወይም ተመልክቶ ዝም ስላላለ ግን ይሄ የግል አስተያየት ነው በሀገር ህዝብ ስም ከልብ አመሰግነዋለሁ አይቅ ከሳይንቲስቱ የምስክርነት ቃል ላይ በመነሳት ከጻፈው ውስጥ በጥቂቱ ላስነበባቸው እንግዲህ ይህንን ዴቪድ አይክ ነው የጻፈው ከሳይንቲስቱ ምስክርነት ቃል ላይ በመነሳት ማለት ነው

አዎ ሰዎቹ የዚህን ያህል ጨካኞች ናቸው የሚል ድምዳሜ ላይ እንደርሳለን። ይሄ እንግዲህ የትም አይደለም፣ ሌላ አፍሪካ ሀገር ላይ አይደለም፣ ሌላው አለም ላይ አይደለም። ኢትዮጵያ ውስጥ በንጉሱ ዘመን ተፈጸመ የተባለውን ወንጀል ነው ሳይንቲስቱ ለዴቪድ አይክ ነግሮ፣ ዴቪድ አይክ ደግሞ በተመለከታቸው ሁኔታ ይህን ቀንጭቤ ነው እ ሰፊ ነገር ነው የጻፈው ያደረስኳቸውና ብዙ ያላወቅናቸው የሚስጥር ማህበራት የጨለማው ኃይላት ሴራዎች አሉ። እነሱ እንግዲህ በተከታታይ በሁለተኛው ቻናል ላይ በሁለተኛው ቻናል ላይ በተከታታይ የማቀርብላችሁና በተለይ ደግሞ በዚህ በሴራ ትንታኔ ላይ አለማችን ላይ የተከናወነ ያለውን ነገር ማወቅ የምትፈልጉ ሰዎች በእርግጠኝነት ጠቃሚ የሆነ መረጃ ታገኛችላችሁ እና ሁለተኛውን ቻናል ወርቅ አፈራው ሁለትም፣ ሰብስክራይብ በማድረግ እንደዚህ አይነት መረጃዎችን ትከታተሉ ዘንድ ከወዲሁ ማስታወስ እፈልጋለሁ ቻናሉ ብዙ ሰዎች ጋር መድረስ ስላለበት። እንዳልኳችሁ በሴራ ትንታኔ ላይ የሆኑትን ነገሮች በደንብ ገላልጾ ስለሚያስረዳ ብዙዎች ጋር እንድታደርፉልኝም እግረ መንገድ ማስታወስ መጠይቅ እፈልጋለሁ። ስለዚህ ሰብስክራይብ አድርጉ፣ ሀሳባችሁን ስቱኝ። በዚህ ላይ መረጃ ያላችሁ፣ መጽሐፍቶች ያሏችሁ ምናልባት እናንተ ጋር አንበባቸው ያስቀምጣችኋቸው መረጃዎች ካላችሁ ላኩ፣ ለእናንተ የማደርስ ይሆናል። እንግዲህ እንደ ሁልጊዜውም ለዛሬም ውድ ጊዜያችሁን ሰውታችሁ ከእኔ ጋር ስለነበራችሁ ከልብ ከልብ አመሰግናለሁ። በቀጣይ በመሰል ፕሮግራም በጨለማው ኃይላት ሴራ ዙሪያ በድጋሚ የምንገናኝ ይሆናል። እስከዛ ግን በያላችሁበት ሰላም፣ ጤና፣ በረከት የግል ሀብቶቻችሁ እንዲሆኑ ከልብ ከልብ እመኛለሁ። አበቃው።